ለመላው የእስልምና እምነት ተከታዮች እንኳን ለ1446 ኛው የኢዳል አደሃ አረፋ በዓል አደረሳችሁ። ጠናስጥልን ሰላም በኢትዮጵያና በመላው ዓለም ያላችሁ ተከታታዮች እንደምንቆያችሁ፣ ይህ ሦስተኛው ምዕራፍ ኢቲቪ ዜና 57 የዜና ሰዓት ነው። አበይት ነጥቦቹን እነሆ 1446 ኛው የኢዳል አደሃ አረፋ በዓል በመላው ኢትዮጵያ ተከበረም።

የኢትዮጵያ ብሮድካስቲንግ ኮርፖሬሽን ወደ ይዘት በሚል እያከናወናቸው ካሉ የማሻሻያ ስራዎች አንዱ አካል የሆነው የቅዳሜ መልክ በነገ ዕለት በልዩ አቀራረብ ይጀምራል። እኔ ሰለሞን ኃይለ ኢየሱስ ነኝ፣ አብራችሁን ዝለቁ። ለምንድን ነው በተለየ መልኩ የትርክት ግንባታ ላይ ትኩረት መስጠት ያስፈለገው? ዝም ብሎ ለፕሮቶኮል ተገናኝቶ። የተከበሩ የተከበሩ መባባል እና ወዳጅ ማፍራት ለየቅል ነው። ዛሬ እኛ በሁሉም አህጉራት የልብ ወዳጆች አሉ። ኢትዮጵያ ከተረጅነት ለመውጣት የምታደርጋቸው ጥረቶች ምንድን ናቸው? ተረጅነት በተለይ በኢትዮጵያ ተጨባጭ ሁኔታ ዘመን ውስጥ አሳፋሪው ነገር። የተሰቡ ያሉ ስራዎች ምንድን ናቸው? መሬቱ ላይ ብቻ አይደለም ሰውንም ጭምር የሀገር ባለቤት መሆን አምነን እንደ ብልጽግና አቅፈን ነው። አንተ አጋርነህ መሬት ግን የእኛን ማለት አልችልም። ወጣቶች ወደ አመራር እንዲመጡ ምን ስራዎች እየተከወኑ ነው? ብዙዎች አኩርፊ የሉት በዚህ ነው። እራሳቸውን ሽሙ ከመጡበት ቦታ ውጪ ማገልገል ያለ አይመስለኝም። ባለፉት ሰባት ዓመት እንደ መንግስት ያሳኳቸው ነገሮች ከውጭ ስንዴ እንዲገባ አንድ ብር አውጥቼ ገዝቼ አላውቅም። ለዚያ ነው ደረቴነትኬ ተመርቷል እንምለው አሳፋሪውን ቀንበር ስላነሱ አሳፋሪውን ቀንበር ለማንሳት የነበረን ጉጉት እንደሚሳካ ስላሳዩ አርሶ አደሮቻችን፣ ነጋዴዎቻችን፣ ባለሀብቶቻችን፣ እየጋገሩ የሚያበሉ እናቶቻችን እቻቸው የተባለ የተወደዳችሁ የፌዴሬ ጠቅላይ ሚኒስትር አብይ አህመድ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር ያደረጉት ልዩ ቆይታ ሶስተኛው ክፍል ዛሬ ምሽት በኢትዮጵያ ሰዓት አቆጣጠር ከምሽቱ ሁለት ሰዓት ከ30 ጀምሮ በኢቢሲ የሁሉም አማራጮቹ የምናስተላልፍ መሆኑን እየገለጽን ከወዲሁ እንድትከታተሉት እንጋብዛለን። ዘገባዎቻችን 1446ኛው የኢዳላ ደሃ አረፋ በዓል ላይ ትኩረታቸውን አድርገው የሚዘልቁ ይሆናል። 1446ኛው የኢዳላ ደሃ አረፋ ሰላት ስግደት ከተለያዩ አቅጣጫዎች የመጡ የእምነቱ ተከታዮች በተገኙበት በዚህ በአዲስ አበባ ስቴዲየም ተከብሯል። በሥነ ስርዓቱ ላይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ሼክ ሀጂ ኢብራሂም ቱፋ ተገኝተዋል። ሕዝበ ሙስሊሙ 1446ኛውን የዳል አድሐ አረፋ ሰላት ስግደት ለማከናወን ከየ አቅጣጫው በማለዳው ነበረ ወደ አዲስ አበባ ስቴዲየም የተመሙት። አረፋ የመሥዋዕትነት በዓል ነው ያሉት ሀጂ ጣሀሩን ትናንት ሀጃጆች አረፋ ተራራ ላይ ቆመው በአንድነት ዘር፣ ቀለም፣ ቋንቋ ሳይለያቸው ፈጣሪያቸውን አወድሰዋል፣ ጸሎት አድርገዋል ብለዋል። ይህ በዚህ እንዳለ የኢድ አላዳሃ በዓልን ስናከብር የተቸገሩትን በመርዳት ሊሆን ይገባል ሲሉ የኢትዮጵያ ቴሌቪዥን ያነጋገራቸው የእምነቱ ተከታዮች ተናግረዋል። ዘጋቢያችን መሐመድ አልቃድር አስቴቶቹን አሰባስበዋል። እጅግ በጣም ሚያምር መልእክት ያለበት ነቢዩ ኢብራሂም አለ ሰላም በገዛ እጃቸው የወለዱትን ልጅ ኢብራሂም እስማኤልን ለማረድ ሙከራ ያደረጉበትና

ያለ መፈጸም ያለ መደረግ ያለበት ነገር ነው። ያላህ ትእዛዝ በምንም መንገድ መሻር ያለበት ነገር መሆኑ ያሳዩበት በዓል ነው። ሙስሊሙ በየቤቱ በየአካባቢው ሲገባ ውድያ ያረዳል። ውድያ ሲያርድ ደግሞ በሶስት ቦታ አካፍሎ አንዱ ለቤት አንዱ ደግሞ ለዳ የተሸገሩ ሰዎቹን የረዳ በዛው ነው የምነሳራልፈ በጣም አሪፍ ነበር እንደምንዳየኸው፣ በጣም በሰላማዊ ሁኔታ በጸጥታ ተከብሏል። በተሻ ደስ የሚል ሁኔታ ውጭም ያለው ድባብ በጣም ደስ ይል ነበር፣ ውስጥም ያለው ድባብ እንዳየ ነው፣ አብረን እንዳየ ነው። በጣም እጅግ ደስ በአማረና በተዋበ ሁኔታ ነው ያከበር ነው። የቅዳሜ መልክ በልዩነት ለእርስዎና ለቤተሰቡ የሚመጥኑ ለሰው የቀረቡ ጉዳዮችን ይዘው እየመጣ ነው። የቅዳሜ መልክ የኛ መልክ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 በነገ ዕለት በአይነቱ ለየት ያለ አዲስ የዜና ሾው ያስጀምራል። ይህን የዜና ሾው ደግሞ የቀዳሜ መልክ ሲል ሰይሞታል። ጠዋት ሁለት ሰዓት እስከ አምስት ሰዓት ድረስ ቆይታችሁን ከእኛ ጋር ካደረጋችሁ አብዝታችሁ የምታተርፉበትን ልዩ የዜና ሾው ትከታተላላችሁ። እንቀጥላለን። አንድ ሙስሊም የሀጅና ኡምራ ስነስርዓት ወጪን ሸፍኖ የሚያደርግ አቅም ካለው በህይወት ዘመኑ ቢያንስ አንድ ጊዜ መንፈሳዊ ስነ ስርዓቱ በሚካሄድ በሳውዲ አረቢያ መካ ስነ ስርዓቱን ይከውናል። ስለ ሀጂ ስነ ስርዓት ክዋኔ ምንነትና የእምነቱ አፈጻጸም ተግባራት በቦታው ላይ ምን እንደሚመስል ዘጋቢያችን ይመራደም ያጠናቀረው ዘገባ ለተከታተሉትና እንመለሳለን። ከአምስቱ የእስልምና መሰረቶች አንዱ የሆነው ሀጅ በሂጅራ አቆጣጠር አስራ ሁለተኛ ወር የዙል ሂጃ የመጀመሪያው ሳምንት በሳዑዲ አረቢያ መካ ካዕባ በመገኘት የሚከናወን መንፈሳዊ ተግባር ነው። ለመሆኑ በሀጅ ወቅት በሚሊዮን የሚቆጠሩ ምዕመናን ወደ ቦታው የሚጎርፉበት ካዕባ ሃይማኖታዊ ትርጓሜው ምንድን ነው? እንመለከተዋለን። ኢነል ሐምደ ወኒዕመተ ለከ ወል ሙልክ በሳዑዲ አረቢያ መካ የሚገኘው ካዕባ ለመጀመሪያ ጊዜ ሶላት የተሰገደበት ቦታ ነው። የእስልምና ሃይማኖት ታሪክ እንደሚያወሳው በዚሁ ቦታ ላይ የአላህን ትእዛዝ በመቀበል ቅዱሱን ቦታ የካባን ቤተ መቅደስ በአስገራሚ ጥበብና ፍጥነት በ13 ቀናት ውስጥ በልጃቸው እስማኤል አጋዥነት የሰሩት ነብዩ ኢብራሂም ናቸው። ነብዩ ኢብራሂምና እስማኤል ካዕባን ገንብተው እንደጨረሱም ትንሽ ክፍተት ይታይበት ስለነበር ኢብራሂም እስማኤልን ክፍተቱን ለመሙላት ድንጋይ እንዲያመጣ ሲያዘው አላህም በዚህ ቅዱስ ቦታ ላይ ሌላ ድንጋይ አይቀመጥም በማለት በመላእኮች አማካኝነት ድንጋዩን ከጀነት ላከ። ከጀነት የተላከው ድንጋይም በወቅቱ ነጭ እንደነበርና እየቆየ ግን በሰው ልጆች ኃጢአት መብዛት ጥቁር እየሆነ መምጣቱን የሃይማኖት አስተምሮ ያስረዳል። በተለያዩ የዓለም አጽናፋት የሚኖሩ አቅሙና እድሉን ያገኙ ሙስሊሞች ወደ ቅዱሱ ቦታ ሳዑዲ አረቢያ መካ በመጓዝ የሀጂ ስነ ስርዓትን ይፈጽማሉ። ወደዚሁ ቅዱስ ቦታ ለሀጂ ስነ ስርዓት ከሚጓዙት መካከልም በርካታ ኢትዮጵያውያን በየዓመቱ ይገኙበታል። ድሮ ድሮ በግመል በእግርና በመርከብ ነበር ጉዞ የሚከናወነው። አሁን ደግሞ ዘመኑ በደረሰበት የአየር ትራንስፖርት ሆኗል። ወደ መካ በሚደረገው ጉዞ ታዲያ ከየ ሀገራት አቅጣጫ የሚጓዙ ምእመናን ኢህራም የሚያደርጉበት የየራሳቸው የተለየ ቦታ አላቸው። ለምሳሌ ኢትዮጵያውያንን ጨምሮ ሌሎች በየመን አቅጣጫ የሚገቡ የለምለም በሚባል ስፍራ ላይ ነው ኢህራም የሚያደርጉት። በቅድሚያ ግን ኢህራም ወይም ሀጁን ለማድረግ ንያ የሚደረግበትን ያልተሰፋ ልብስ በመቀየር ሀጁን ለመጀመር ወደ ተከበረው ቦታ ይገባል። ይህም የሚደረገው ብረት መቆለፊያ የሌላቸው ነጭ ልብሶችን የለበሱ የሃይማኖቱ ተከታዮች ክልክል ተግባራትን ርቀው በፍጹም መንፈሳዊ ድርጊት የሚፈጽሙት ስርዓት በመሆኑ ነው። በዚህ ሥርዓት የሐጅ ተጓዦች ከሚፈጽሟቸው ተግባራት መሠረታውያን የተከበረውን የአላህ ቤት ካዕባን ሰባት ጊዜ በዞር ወይም ጠዋፍ ማድረግ አንዱ ነው። ጠዋፍ ከተደረገ በኋላም ደግሞ በሁለቱ ኮረብታዎች ሶፋና መርዋ ተብለው በሚጠሩት ቦታዎች ላይ አራት ጊዜ መመላለስን ይጠይቃል። ከዚህም ከተቀደሰው የዘምዘም ውሃ ይጠጣል። ይህ አመቱን ሙሉ ሳይደርቅ ዘመናትን የተሻገረው የተቀደሰው ውሃ ለብዙ ነገሮች ፈዋሽ ነው ተብሎም ይታመንበታል። ውሃ ተጠጥቶ ከመንጋቱ በፊትም በሙዝደሊፋ ተራራ ላይ የሚደረገው ሃይማኖታዊ ጸሎት ለመቆም ወደ ዓረፋ ተራራ የሚደረገው ጉዞና ተማጽኖም ሌላኛው ስርዓት ነው። ፀሐይ ከወጣችበት እስከ መጥለቂያዋ ድረስ በዚህ ቦታ ምእመኑ መቆየቱ ግድለዋል። አዳሩም እዛው ሙዝደሊፋ በተባለ ቦታ ላይ ያደርጋል። ወደ ተራራው ሲኬድ በመንገድ ላይ ባለ የጠጠር መወሮሪያ ቦታ ወይም ጀማራት እያንዳንዱ ሁጃጅ ሰባት ጠጠሮችን ይወረውራል። በዚሁም ጸጉሩን የመላጨትና መስዋዕት ማቅረብ ወይም እርድ በመፈጸም ለነዲያ ምግብነት እንዲውል ማድረግ ግድለዋል። በመጨረሻም ለሶስት ቀናት የሚቆየውን የኢደል አደሃ አረፋ በዓልን ሚና በሚባለው ቦታ ማክበር ሀጅን ከሚፈጽም መን ይጠበቃል እነዚህን ሁሉ የሃጅ ተግባራት በታዘዘው ሃይማኖታዊ ህግጋትን ጠብቆ ሃጁን የፈጸመ ምዕመን የሰራው ኃጢአት ሁሉ ተምሮለት እንደ አዲስ እንደተወለደ ያህል አዲስ ይሆናል ይላል አስተምሮቱ። አቅሙና ፍላጎቱ ያላቸው ሙስሊሞች ከአመታዊ ሀጅ በተጨማሪ በየትኛውም ጊዜ ወደ መካ ተጉዘው ኡምራ ማድረግ ይችላሉ። ለኡምራ የሚደረገው ግን ወቅቱን ጠብቆ በአመት አንድ ጊዜ ብቻ የሚደረገውን ሀጅ አይተካል። ለበይከ አላሁመ ለበይ ለበይከ ላ ሸሪከ ለከ። ተመልካቾቻችን አሁን እንግዲህ ያው እዚህ ፓርክ ውስጥ ድንገት ነው ዝሆኖች ሊገኙ የሚችሉትና ያው ድምጻችንን ቀነስ ያደረግነው ለዛ ነው። ከጀርባችን ዝሆን እየተመለከት ነው

ለፈገግታሽ አስተር ኪስን በማይጎዳ ዋጋ በገንዘብ የማይተመን የተፈጥሮ ጸጋን የምትመለከቱበትን ቦታ ልናስቃኛችሁ ነው። የቴክኖሎጂ አብዮት የመንግስትነት አስተዳደር መነሻዋ ጎንደር ነች። በመዲናችን አዲስ አበባ የውሻ ንግድ በጣም እየተለመደ መጥቷል። እንግዲህ እኔም በከተማችን ውስጥ ከሚገኙት አንዱ ቦታ ላይ ተገኝቻለሁ። በሀይቆቿ ዙሪያም ከበው የሰፈሩ ደምቀው ያደመቁ ሪዞርት እና መዝናኛዎች ከመዲናችን አዲስ አበባ በቅርብ ርቀት ላይ ከመገኘቷ ጋር ተደማምረው ቢሾፍቱን የቱሪዝም የስበት ማክሰን ያደርጓታል። ወሊድ በኋላ ደግሞ ወደ ስራ መመለስ በጣም ፈታኝ በጣም ብዙ ጭንቀት ሴት ላይ ወይ ደግሞ እናት ላይ ይፈጥራል። እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ ስርጭት እየተላለፈላቸው የሚገኘው 1446ኛውን የኢድ አል አድሃ አረፋ ባል ሳቢያ በማድረግ ያጠናቀርናቸው ዘገባዎች እንደቀጠሉ ናቸው። አሁን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምክትል ፕሬዚዳንት ሼክ አብዱልከሪም ሼክ በድረዲን በቀጥታ መስመራችን ከሳውዲ አረቢያ መካ ይገኛሉ። በቀጥታ መስመራችን ለጊዜው አብዝተን ነው የምናመሰግነው። ሼክ አብዱልከሪም እስኪ ሀጂ ስነ ስርዓቱ ምን ይመስላል የሚለውን አጠር አድርገው ይንገሩን። የተከበራችሁ እና የተወደዳችሁ ሑጃጆቻችንና እንዲሁም የኢትዮጵያ ያላችሁ ሙስሊም ህብረተሰቦች፣ የኢትዮጵያ ህዝብ በሞላው እንኳን ለአንድ ሺህ አራት መቶ አርባ ስድስተኛው ዓመተ ህጅራ ኢድ አል አድሃ በዓል በሰላም አደረሳችሁ አደረሰን እንላለን። አልሐምዱሊላህ ዛሬ እንደሚታወቀው ትልቁን ሓጅ ሚባለውን ነገር አልሓጁ ዓረፋ የተባለውን ጨርሰን ዛሬ ወደ ሚና ተመልሰን ጀመራት ወርውረን የሓጁን ስራ እያገባደድን በደስታ በሰላም እንገኛለን። ስለዚህ የዘንድሮ ሐጃችን እስካሁን ባለው ሂደት ከመዝገባው ጀምሮ በጣም በጥሩ ሁኔታ መጅሊሱ የተለያዩ አቢኮሚቶችን አዋቅሮ እየሰራ የቆየበትን የስራ ውጤት እያየን ስለሆነ በጣም ደስ ብሎን እንኳን ደስ አላችሁ እንላለን። ሲቀጥል በዓሉን ስናከብረው በተለያየ ምክንያት ከሰፈር ቀያቸው የተፈናቀሉ ወገኖቻችንን በተለየ ችግር ላይ ያሉ ወገኖቻችንን ከጎናችን አድርገን በዓሉን እና ከብረው ይገባል እንላለን። ሌላው በተረፈ ከምን ጊዜውም በላይ የኢትዮጵያ ሙስሊም ከመንግስታችን ጎን በመቆም በሰላሙ በልማቱ በአንድነቱ በአብሮነቱ ላይ እንዲሰራ አደራ እንላለን። መልካም በዓል ይሁንላችሁ እንላለን። ወሰላሙ ዓለይኩም ወረህመቱላሂ ወበረካቱ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምክትል ፕሬዚዳንት ሼክ አብዱል ከሪም ሼክ በድረዲን በቀጥታ መስመራችን ከመካ ላስተላለፉልን መልእክት እናመሰግናለን። መልካም በዓል፣ መልካም ምሽት ይሁን። ዜናዎቻችን ይቀጥላሉ። በሳውዲ መካ ሀጂ እያደረጉ ያሉ ኢትዮጵያውያን የእስልምና እምነት አባቶች የኢዳል አዳሃ በዓልን አስመልክቶ ይ እንኳን አደረሳችሁ መልእክትን በሞባይል በተቀረጸ ተንቀሳቃሽ ምስል አስተላልፈዋል። በመልእክታቸውም በዓሉን የተቸገሩትን በመርዳት በሰላምና በአብሮነት ልናከብረው ይገባል ብለዋል። ከመካ ለኢትዮጵያ ቴሌቪዥን በላኩት መልእክት እስኪ ተከታተሉትና እንመለሳለን። እን ለ1446ተኛ ዓመተ ሂጅራ ኢድ ሙባራክ በሰላም አደረሳችሁ እኛ እዚህ ያለን መካ ላይ ያለነው መካ ነው። ሐጅ ችን አከናወን ጨርሰን የተቀሩ ሶስት ቀናት ጋ ሶስት ቀናት መስተቀር ጨርሰን እዚህ እንደገና ያለን በድሮ ሐጅ፣ በጣም ያማረ በጣም የተሳካ ሐጅ ነበረ። ብዙ በሙስልሙ ሐጃጁ ኢትዮጵያ ሐጃጅ በተለይ ግን ምንም በሰላም በደስታ ማንም ምንም ሳይጎዳ በሰላም አጁን ጨርሶ የሚና ቀናቶች ከብቷል። አጃችን በሰላም ጨርሰናል። እዚህ ከቆሮት አሁን ሶስት ቀናት ሚና ነው። የዛሬ ጀምረ ተላጠባ እንግዲህ ጥለን እዚህ መካ ውስጥ የሚገባ ይገኛለን። እንግዲህ ዘንድሮ ዒዳችንን እንዳማረ ደሱናል። ሓጃጁን ደግሞ በሰላም በደስታ ጨርሰዋል። አላህ ሱብሓነሁ ወተዓላ ዒዳችንን ሓጃችንን ሃገራችንን ሰላም እንጅቡ እ ሰላም ደስታ ማረና ይኮን አርገል አሁን የምንገኘው መካ ነው። አርተል ሙቀደሳ ተከበረች ምድር ውስጥ ነው ከሊፉ ያለው ይህ ሼጋሊ ሙክታር አባድሯ ይባላለው የኦሮሚያ መጅሊስ ፕሬዝዳንት፣ አገሬ ሰዎች ሙስሊሞች በሙሉ አገር ውስጥም ጃገር ያላቸው ካን የአንድ ሺ አራት መቶ አርባ ስድስተኛ ኢድ አልአዛሃ አደረሰን አደረሳችሁ ብላችሁ ይላችኋል። እንደሚታወቀው ሙስሊም ኢዱን በደስታ በሰላም አቅቦ ጨርሶ ገብቷል። እዚህ ያሉ ውጃጆችም እንደዛው ያለበትን ግዴታ የወጣበትን ስራ ሀጅ ዛሬ አራቱን አርካን ጨርሶ አብዛኛው ዮ በደስታ ጨርሰን አለን። አገር ውስጥ ያላችሁ እና ውጭ ሀገር እና ያለ ውጃጅ ወይም ያለ ሀጅ ያላችሁ በሙሉ እንኳን አደረሰን ይላቸዋለሁ። ሁላችሁም ምስኪን በመርዳት እንደዚሁም ጎረቤታችሁን በመዘየር ያለው ለሌለው በመስጠት በተለመደው ትብብራችሁና ተጋግዛችሁ ይህን ዒድ የበለጠ ደስታችሁን ደስታችንን የሙስሊሙን ደስታ እንድትካፈሉ አደራ እያልኩ ሀገራችን ህዝባችን አላህ ሰላም ያደርጋት፣ የዘንድሮ ብቻ ሳይሆን የሚመጣውንም አላህ በሰላም ያደርሰን ይላቸዋለሁ። እንኳን ደሳለን እንኳን ደሳላችሁ። አንድ ሺ አራት መቶ አርባ ስድስተኛው የኢዳል አደሃ አረፋ በዓል ዛሬ በተለያዩ የዓለም ሀገራትም ተከብሯል። በመላው ዓለም የሚገኙ ሙስሊም ምእመን በእምነትና ትልቅ ቦታ ከሚሰጣቸው በዓላት አንዱ በሆነው የኢዳል አደሃ አረፋ በዓል በድምቀት ተሰባስበው አክብረዋል። የዘንድሮ የኢድ አል አድሃ አረፋ በዓል በህንድ በሳውዲ አረቢያ፣ በተባበሩት አረብ ኤምሬትስ፣ በኦማን፣ በኢንዶኔሽያ፣ በባንግላዴሽ እና በሌሎችም ሀገራት ተከብሯል። ናይጄሪያ፣ ሞሮኮ፣ ማሌዥያ፣ ኒውዚላንድ እና ሌሎች ሀገራትም በዓሉ በድምጥቀት ከሚከበርባቸው ሀገራት መካከል ተጠቃሾች ናቸው። ዘገባው የአልጀዚራ ነው። ዜናዎቻችን ይቀጥላሉ። የተወደዳችሁ ነገ ቅዳሜ ነው። በርግጥም ቅዳሜ መልከ ብዙ ነው። ቅዳሜ የቤተሰብ ቀን፣ የገበያ ቀን፣ የመዝናኛ ቀን፣ የጉብኝት ቀን፣ የጥበብ ቀን፣ የስፖርት ቀንም ነው። የቅዳሜ መልክ የዜና ሾው በኢቢሲ ነገ ይጀመራል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ይህንን የዘርፈ ብዙ መገለጫ ቀን የሆነውን ቅዳሜን የቅዳሜ መልክ ብሎ አዲስ የዜና ሾው ይዞ ይቀርብበታል። በቅዳሜ መልክ ለቤተሰብ የሚመጥኑ ዝግጅቶች፣ አስገራሚና አስደናቂ የገበያ ገጠመኞች አስደናቂ ና አነጋጋሪ የሆኑ ጥበባዊ ስራዎች ሊታዩ ሊጎበኙ የሚገባቸው ስፍራዎች የሚዳሰሱበት ሰፊ ስፖርታዊ እንቅስቃሴዎች በርካታ የሀገር ውስጥና ዓለም አቀፍ ስፖርታዊ ውድድሮችም ከታዋቂ ባለሙያዎችና ተንታኞች ጋር መረጃ እየሰጠ እያዝናና እውቀትን እያስጨበጠ ወደ እርስዎ ለመድረስ ዝግጅቱን አጠናቋል። ኢቢሲ ግንቦት 30 ቀን 2017 የሚጀምረው ይኸው የቅዳሜ መልክ የዜና ሾው ዘወትር ቅዳሜ ከጠዋቱ ሁለት ሰዓት እስከ አምስት ሰዓት ድረስ ወደ ተመልካቾቹም ያቀርበዋል። ኢቢሲ በቅዳሜ መልክ የዜና ሾ ታዲያ ተመልካቾች እየተሳተፉ ይሸለማሉ። ባህላዊ ክዋኔዎች፣ ወጎች፣ ትውፊቶች፣ የተፈጥሮ ገጽታዎችም ይጎበኛሉ። አዝናኝና አስተማሪ የጥበብ ስራዎችም ይቀርቡበታል። አሁናዊ ትኩስና አነጋጋሪ ስፖርታዊ ክስተቶችም ከታዋቂ የስፖርት ተንታኞች ጋር በስፋት ይተነተኑበታል፣ ይቀርቡበታል ሁሌም ለኢትዮጵያ ልዕልና የሚተጋው አንጋፋው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ወደ ይዘት በሚል እያካሄደ ያለው ይሄው የይዘትና የአቀራረብ ሪፎርም በቅርቡ ሌሎችን አዳዲስ የዜና ሾዎችና ወቅታዊ ፕሮግራሞችም የመዝናኛና የስፖርት ጉዳዮችን በተለያዩ ሚዲየሞቹ በአዳዲስ ይዘትና አቀራረብ ወደ ተመልካቾቹ ለማድረስ ዝግጅቱን እነሆ በማጠናቀቅ ላይ እንደሚገኝ ከወዲሁ መግለጽ እንወዳለን። የቅዳሜ መልክ ነገ ቅዳሜ ግንቦት 30 ከጠዋቱ 2 ሰዓት እስከ አምስት ሰዓት ድረስ በኢትዮጵያ ቴሌቪዥን የዜና ቻናል ይጠብቁን። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ለኢትዮጵያ ልዕልና የተወደዳችሁ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር አብይ አህመድ ሶስተኛውን ክፍል ከኢቢሲ ጋር ያደረጉትን ልዩ ቆይታ ከደቂቃዎች በኋላ አሁን ማለቴ ነው እንድትከታተሉት እንጋብዛለን። በሁሉ ሚዲየሞች የምናስተላልፍ መሆኑን ለመጠቆም እንወዳለን። የዛሬ አርብ ምሽት በቀጥታ ይተላልፍላቸው የነበረው ሶስተኛው ምዕራፍ የቲቪ ዜና 57 ይህንን ይመስል ነበረ። ለመላው እስልምና እምነት ተከታዮች በድጋሜ